ህክምና ገብቻለሁ፣ ጸበል ገብቻለሁ። አሁን ካጥበ ይበላልኩ ጸበል በእግሩ እንዳይ እንዳይቀመጥ ሆኗል። በእግሩ እንዳይሄድ ሆኗል። አይብሮ ሽባ ላይ የሰው ተሰቃይቷል።

ሰላም ለናንተ ይሆን። ይህ ከማረቆ ቆሼ ከተማ ነው። ማዕከላዊ ኢትዮጵያ ሊወረዳ ማለት ነው። ምስጋና የመዝቀሉ ቃል ይላችን ላለፉ ለሁለት ዓመት ተኩል በርካታ አገልግሎቶችን በዚህ አጥቢያ ላይ ሰጥቷል። ሽባ ተነስቷል፣ ዕውር በርቷል፣ አንካሳው ዘሏል። እናንተ አይኔ ማኞች ናቸው። በዱባይ በኳታር በጆርዳን በሳውዝ አፍሪካ በአሜሪካ ያላችሁና በቆሸ በእንሰኖ በወራቤ በቡታጅራ በተለይ አካባቢ ያላቸው ሰዎች ለዚህ ቤተ ክርስቲያን የሳውንድ ሲስተም ወይ የድምጽ መሳሪያ ጌታን የምናመልክበት ችግር ስላለ በዚህ ቤተ ክርስቲያን ነፃ የወጣችሁ ሰዎች የምችሉት እንድታደርጉ በጌታ ፍቅር እንጠይቃለን። እግዚአብሔር እኔ ተጠቅመው በዚህ አካባቢ በሁለት ዓመት ተኩል በ30 40 ሺህ የሚቆጠሩ ጌታን የማያውቁ ሰዎች ወንጌልን ሰምተዋል። በብዙ ሺህ የሚቆጠሩ ጌታንም ተቀብሏል። ስለዚህም በ2018 ጥቅምት 2 ይህን መልእክት የሰማ ማንኛው ሰው የሚችለው ለጌታ አደርገው በረከቱ እንዲያገኝ አሳስባለሁ። ጸጋ ሰላም ይብዛላችሁ። ስለምታደርጉ አስተዋጽኦ በጣም ነው ማመሰግናችሁ። ቅን ልብ ያላችሁ